የማር፣ ቅዱስ ሚናስ ገድል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምን የኢየሱስ ክርስቶስ ምስክሩና ጽኑ ተጋዳይ የሚሆን የቅዱስ ሚናስን ገድል መጽሐፍ እንጀምራለን። የቅዱስ ሚናስ የጸሎቱ በረከት ከሁላችን ጋር ይኑር ለዘላለሙ አሜን ይሁን ይደረግልን። ይህ ክቡር ቅዱስ ሰማዕት ሚናስ የግብፅ ሀገር ሰው በሚሆን በመኮንኑ ስም፣ በውስጧ ግን ቤት አነጸባት፤ መሰረቶቿን ግዳዎቿንም ያጸናባት ቄዘባ የምትባል ሀገር ነዋሪ ነው። የቅዱስ ሚናስ አባቱ ስም አውዶክሲስ፣ የእናቱ ስም አፎሚያ ነው። እነሱም ክርስቲያኖች ናቸው። አውዶክሲስን ሰዎች ይወዱት ነበር። ወንድሙ አንጦሊዎስ ቀናበት። ወደ ንጉሥ አብራዎስ አካሰሰው ወይም አሰት ሰራበት። ንጉሥ ለአፍራቂያ ገዢ አድርጎ ሾመው። እጅግ ባለጸጋ ነበር። ሚስቱንና ገንዘቡን ከእስክንድርያ ወደ አፍራቂያ ወሰደ። ልጅ አልነበራቸውም እና ከሚስቱ ጋር አዝነው ይኖሩ ነበር ከዚህ በኋላ ክብር ምስጋና ይግባውና የባሕርይ አምላክ አካላዊ ቃል ኢየሱስ ክርስቶስን የወለደች የእመቤታችን የቅድስት ድንግል ማርያም ክብረ በዓል በሆነ ጊዜ ሚስቱ አፎሚያ ወደ ቤተ ክርስቲያን ሄደች። ሰዎች ልጆቻቸውን ከእመቤታችን ከቅድስት ድንግል ማርያም ይባረኩ ዘንድ ሲያስገቡ አይታቸው አምርራ ጽኑ ልቅሶን አለቀሰች። ወደ ላይ አቅንታም ጸለየች፣ ለመነችም። ከእመቤታችን ቅድስት ድንግል ማርያም አሜን የሚል ቃልም ሰማች። ከዚህ በኋላ ጸነሰች፣ ወንድ ልጅ ወለደች። አሜን ከሚል ቃል ይህንን ስም አግኝታለችና፣ ስሙንም ሚናስ ብላ ያጠራችው። አባቱም በዚህ ደስ አለው፣ በደለኞችንም ከእስር ቤት ፈታቸውን ለነዳያንም ብዙ መጽዋዕትን መጸወተ። ሕፃኑም ባደገ ጊዜ የተወደደ የመለኮትን ነገር የሚናገሩ የመጽሐፍትን ጥበብ አስተማረው። እርሱም ለጾም ለጸሎት ጽሙድ ሆነ። አስራ ሁለት ዓመትም በሆነው ጊዜ አባቱ ሞተ። ዳግመኛም እናቱ ከሶስት ዓመት በኋላ አረፈች። ሕፃኑም የሞት ስለሆነ ፈጽሞ ገንዘቡን ሁሉ ለነዳያም መጸወተ ለጾም ለጸሎት ጽሙድ ሆኖ ወደ ቤተ ክርስቲያን ተጠጋ። ከአባቱ በኋላ ለአፍራቅያ የተሾመ ሹም ፈጽሞ ይወደው ነበር በግድ ውስጥ ወታደር አድርጎ ሾመ። ያን ጊዜ እድሜው ዐሥራ አምስት ዓመት ነበር። ከእርሱ በታች በአባቱ ፈንታ ገዥ አድርጎ ሾመ። ጋዮስ በነገሰ በሁለተኛው ዓመት አውላሪዎስም ፍልስዮስም መክስሚያኖስም በነገሱ ጊዜ ለክፉር ኩሳን ጣዖታትን በተገዙ ጊዜ ሕዝቡን ሁሉ ጠራቸው። ደብዳቤን ወይም ትእዛዝን ጽፈው ወደ ሀገሮች ሹማምንት ሁሉ ላኩ የአፍራቂያ ሀገር ወደምትሆን ወደ ቁጢሊም አውራጃ እስኪደርስ ድረስ። ያን ጊዜም አሪኮሪቆስ እና አብዳዲቆስ ሞልያኖስም የወታደር ትእዛዝ ሰጪዎች ነበሩ። በእውነት የጌታችን የኢየሱስ ክርስቶስ ወታደሩና ምስክሩ ቅዱስ ሚናስ ከነርሱ ጋር ነበር፣ በመካከላቸውም እንዳጥቢያ ኮከብ ያበራ ነበር። ሹማምንቱም መኳንንቱም በደብዳቤ የተጻፈውን ትእዛዝ ለመፈጸም ተፋጠኑ። ጽህፈቱም እንዲህ ይል ነበር፣ ባዘዝናችሁ ሁላችሁም ደስ ይበላችሁ። በቀና ነገር ስለ አማልክት ቁርጥ ነገርን ወደን በፍጹም ትጋት ያደርጉላቸው ዘንድ ስለዚህ ነገር በሀገር ሁሉ ለመኳንንቱ ሁሉ ትእዛዝን ጻፍን። በአራቱም ማዘን ለአማልክት የሚገባውን በትጋት በስግደት ሁሉ ይፈጽሙ ዘንድ እስከ ሴቶችና ሕፃናት ድረስ የሰራ ነው ነው ይህ ትእዛዝ ፍጹም ነውና እና ያለምህረት ይገርፏቸው ዘንድ ስለ ክብራችን እናዛለን። ያን ጊዜ አዋጅ ነጋሪዎች በሀገሩ ሁሉ ለወንዶችም ለሴቶችም ጣዖት ማምለክን ይቀበሉ ዘንድ ወደ እነሱ የሚመለሱ ዘንድ አዋጅ ነገሩ። ስለዚህ ነገር ታላቁ ከት ሆነ። ክፉዎች የሆኑ የነገስታት ትእዛዝን ይፈጽሙ ዘንድ ሁላቸው ነው በነገሩ ሁሉ ያስገድዷቸው ነበር። ቅዱስ ሚናስ እንዲህ ሲሆን ባየ ጊዜም ገዳም ሄደ። በዚች ሀገር ክፉ ጥፋት ኃጢአትን አይቻለውና ያለ ለእግዚአብሔር እየተገዛ ኖረ። ርቄ ሸሽጬ ፈጣሪ የኢየሱስ ክርስቶስን አየው ዘንድ በገዳም አደርጉ መገዛትን እየጠበቀ በብዙ ችግር በብዙ ዘመን ብዙ ዘመን በዚያ ኖረ። ከዚህም በኋላ ጸጋ እግዚአብሔር አድሮበት ሰማያት ሲከፈቱ በውስጡም የብርሃን መላእክት ብርሃን የሆኑ አክሊላትን ይዘው ምስክርነታቸውና ሀገር ላቸውን ለፈጸሙ በራሳቸው ላይ ሲያደርጉ እንደ ፀሐይ እያበሩ በታላቅ ክብር ወደ ሰማይ ሲያሳድርጓቸውም አየ። ቅዱስ ሚናስ በጌታችን በኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ ወደደ ይህን ሲያስብ ከሰማይ ቃል ጠራው እንዲህም አለው ሚናስ ሆይ አንተ ብፁዕ ነህ ተጠርተሃልና ከሕፃነት ጀምረህ እስከዛሬ ድረስ በጎ ህሊና በአንተ ታይቷልና በቅዱስ ሥላሴ ፍቅር ያደግህ በአምሳላቸው የማይጠፋ ሶስት አክሊላትን ትቀበላለህ ትቀዳጫለህ አንዱ ስለ ድንግልና አንዱም ስለ መታገስህ አንዱም ስለ ምስክርነትህ ምስክርነትም ከብዙ ሰማዕታት ይልቅ ታላቅ ይሆናል ስለዚህም የከበረ ይሆናል ብዙዎች ከአራቱ ማዕዘን ይመጣሉ። በግብፅ ሀገር በአንተ ስም ወደ ታነጸች ቤተክርስቲያንህም ይገሰግሳሉ ከክብር ሥጋህም የሚደረገውን የሚሆነውን ኃይልን ድንቅ ተአምርን፣ ፈውስን ያያሉ። ቅዱስ ሚናስም ይህም በሰማ ጊዜ በፍጹም ደስታ ደስ አለው። ያን ጊዜ ተነስቶ ከሀዲያን በጨዋታ ወደ ተሰበሰቡበት ሀገር ገባ። መኳንንቱና ሰው ሁሉ ተቀምጦ ሳለ በደስታ ይዘምርና ያመሰግን ጀመር። እኔንም በማይፈልጉኝ ሰዎች ዘንድ መጣሁ አለ። ክርስቲያናዊ አለባበስ ባዩት ጊዜ ከገድሉ ጽናት የተነሳ ሁላቸውም ደንግጠው ዝም አሉ፣ አደነቁ። መስፍኑም አንተ ማነህ አለው። ቅዱስ ሚናስም የሁሉ ንጉሥ የኢየሱስ ክርስቶስ አገልጋይ እኔ ነኝ አለው። መስፍኑም በዚህ አርያ ወደ እኛ በድፍረት ትገባ ዘንድ ህዝቡንም በትምህርት ከመገዛታቸው የምትከለክላቸው አንተ ልጄ ልዩነህን አለው። ይህን ወታደር ከውጠ ሊቆን ዘንድ ሹም ሆኖ ሳለ እኛ እናውቀዋለን አሉት። መስፍኑም አንተ ወታደር ነህ አለው። ቅዱስ ሚናስም አዎ ቀድሞ ሹም ነበርኩ ስለ ክህደታችሁ ሹመቴን ተውኩኝ አለው። መስፍኑም ከእኛ ልዩ ወይም ክርስቲያናዊ ካልሆንክ ስለምን ተውክ? አለው። ንጉሡም ያስሩት ዘንድ አዘዘ። በማግስቱም ከህዝብ ጋር ወደ አደባባይ አመጡት። እንደ ባሪያ መራቅ የሚገባ ሲሆን ወደ አደባባይ ትገባ ዘንድ አንተ ከሃዲ እንዴት ደፈርክ? እኔ ክርስቲያን ነኝ በማለት ነገሥታትን አዋረድካቸው። ሹማውንህን ለምን ተውክ ይህን ያህል ዘመን የት ነበርክ? ከየት መጣህ? ቅዱስ ሚናስም ስም ከግብፅ ሀገር ሰዎች ነኝ አለው። ለሰማያዊ ንጉሥ አገልጋይ ጭፍራ ሆን ዘንድ ስለወደድኩ ኃላፊት የምትሆን መልእክትን ተውኩ አለው። መስፍኑም እስከ ዛሬ የት ነበርክ? አለ ቅዱስ ሚናስም ክርስቶስን ከማያውቁ ሰዎች ጋር ከምጠፋ ስለ ክርስቶስ ፍቅር በገዳም ከአንበሶች ጋር እኖር ዘንድ ወደድኩ፣ መረጥኩ አለው። ነፍሴን ከህጣን ጋር ሕይወቴንም ከደም አፍሳሶች ጋር በእጃቸው ዓመፅ ከሚሠሩ ጋር አታጥፋት የሚል ጽሑፍ አለና መዝሙር 58 ከ ከአንድ እስከ አራት መዝሙር 83 ቁጥር 10። መስፍኑም ለጣዖታት ስገድ መስዋዕትንም ሰዋ አለው። አንተ ገዢ ስትሆን ሹመትህን ትተህ ራስህንም ክርስቲያናዊ ስላደረግህ በደልህን ስተትህን አስተውልህ እተውልህ ዘንድ ለሰውነትህ ራራ፣ ቀርበህም ለጣዖታት ስገድ፣ ወደ ሹመትህም ተመለስ ራስንም ከመከራ ከሥቃዬ ጠብቅ። ቅዱስ ሚናስም እኔ የነገሥታት ንጉሥ ክርስቶስ ደስ ሳሰኘው ዘንድ ከሞት የነጻነት አክሊልን የምቀበል ዘንድ እወዳለሁ አለው። በማስፈራራት ወይም በመገረምህ ወደ ቀደመው ሹመት የሚትመልሰኝ አይምሳለን። ለኢየሱስ ክርስቶስ ስለተገዛሁ ስቃይህን አቅለየዋለሁ። መስፍኑም ወጥራችሁ በአራት ማዕዘን እሰሩት፣ ከላም ቆዳ በተሰራ ጅራፍ ግረፉት፣ አንተ ሹም ስትሆን ወደ ንጉሥ ትእዛዝ ተመለስ በሉት አለ። ብፁዕ ሚናስም ክርስቲያን ሆን ዘንድ ይሻለኛል፣ ወደሚበልጥ ንጉሥ ክርስቶስ ትእዛዝን መለስ ዘንድ ይሻለኛል አለ። የወደቀበት ቦታ ደሞ ምድርን እስኪመላ ድረስ ታላቅ ግርፋትን ገረፉት። አንተ ሰው ከዚህ በበለጠ ሥጋህ በግርፋት ሳይቆራረጥ ለጣዖት ሰዋ አለው። ብፁዕ ሚናስም አመፅን የምትመክር ክፉ ወደሚሆን ማሰቃየት እሄዳለሁ እንጂ አልመለስም፣ እግዚአብሔር ይረዳኛልና ከዚህ ከስቃይ ህንፋውስ ሲያደርግልኛልና አለው። መስፍኑም ስለ ልቡ ጽናት ዳግመኛ ግረፉት፣ በእንጨትም ላይ ስቀሉት፣ ሥጋውንም ቆራርጡ አለ። ሥጋውንም ሲቆራርጡ መስፍኑም ሚናስ በዚህ መከራ ደነገጥኩ አለው። ይህ መከራ ግርፍ አታወቀ ተሰማህ አለው። ቅዱሱም በዚህ ማሰቃየትህ ህሊናዬን የምትመልሰው ወይም ወደ አንተ የምትስበው ይመስልሃል አለው። የክርስቶስ መልአክ በምጸና ገንዘብ ይረዳኛልና። መስፍኑም ዳግመኛ አሰቃዩት አለ። ሌላ ንጉስም ካለ ንጉስህን አሳይ ወይም ቅዱስ ሚናስም አንተ ሰነፍ አላዋቂ ሰማያዊ ንጉሥ ክርስቶስን ተነቅፈዋለህን አለው መስፍኑም አታውቆም የምትለኛ አምላክ ማን ነው አለው ብፁ ሚናስም ፍጥረትን ሁሉ የፈጠረ ቀዳማዊ ህያው ወልደ እግዚአብሔር ነው አለው መስፍኑም ስለ ክርስቶስ ነገስታቱ እንደተቆጡ አላወቀህም ስሙን የሚጠራ ሁሉ ይቀጣ ወይም ይሰቃይ ዘንድ አዘዙ ለስሙ በመገዛት ለምን ትጸናለህ አለ ቅዱስ ሚናስም ቢቆጡ በእኔ ላይ ምን ያመጣሉ እኔስ ይህን በገዛት ዘወትር ጠብቀው ዘንድ እወዳለሁ ፈቅዳለሁ። ከንቱ ከሚሆን ዓለምም እድን አለሁ አለው። የክርስቶስን ፍቅር የሚያስተውን ማን ነው? የሚል ጽሑፍ አለና ሀዘን ነውን? መከራ ነውን? ችግር ነውን? መራቆት ነውን? የክርስቶስን አገልጋይ ማሸነፍ ወይስ ድል መንሳት የሚችል እንደሌለ እወቅ አለው። መስፍኑም የሥጋ ዘመድ ባልሆነ እንድትሰቃይ ለመከራ ተዘጋጀህ አለው። ሚናስም በየጊዜው ሁሉ የሚረዳኝ ኢየሱስ ክርስቶስ አለልኝና ይህ ስቃይህ አይሰማኝም አለው። ለሚፈሩት ሁሉ በምትሻላቸው የሚረዳ እርሱ ይረዳኛልና። መስፍኑም ደካማ የሚሆን ኃይሉና የልቡን ጽናት ድል ነሳ ዘንድ የሚነድ ወይም የሚንቦገቦግ እሳት ወደ እሱ አምጡ አለ። ወደ እርሱ እሳትን በመጡ ጊዜ ሰውነቱ በመከራና በቁስል ደግሞ ጥቂት ተቀምጦ ሳለ አልታወቀውም። መስፍኑም ሚናስ ወይ እሳቱ አልታወቀህም አልተሰማህም? አለው። ሚናስም ጌታዬ የኢየሱስ ክርስቶስ ያጸናኛል አለው። በእሳት ውስጥ ብትወድቅ አያቃጥልህም የሚል ጽሑፍ አለና። ዳግመኛም ቅዱስ መጽሐፍ ስጋችሁን የሚገድሏችሁን አትፍሯቸው፣ ነፍሳችሁን መግደል የማይቻላቸውም ይላልና ከገደለም በኋላ በገሃነም ነፍስና ስጋን ማጥፋት የሚቻለውን ፍሩት እንጂ። መስፍኑ አንተ ሹም ወታደር ስትሆን መጽሐፍትን እንዴት ታውቃለህ አለው። ብፁዕ ሚናስም መልሶ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ ወደ መኳንንት ወደ ነገስታት ወርዷቸኋል የምትናገሩትና የምትሉትን አታስቡ ብሏልና ማቴዎስ 16:19 መስፍኑ መልሶ ይህን መከራ ትቀበሉ ዘንድ እንዳላችሁ ክርስቶሳችሁ ፈጣሪያችሁ አወቀነ? አለው። ማቴዎስ 10:34-39 ቅዱስ ሚናስም እርሱ የባህሪ አምላክ ነውና የሚመጣውን ከመሆኑ አስቀድሞ አወቀ። ማቴዎስ 16:16-21 ዮሐንስ 14:8-12 መስፍኑም ይህን ተወና ይህን ተወና ለጣዖት መስዋዕት ሰዋ፣ ወደ ሹመትም ተመልሰህ ስልጣንህን ጠብቅ አለው የክርስቶስ ምስክሩ ቅዱስ ሚናስም አስቀድም አስቀድሜ እንደነገርኩህ እኔ ለሰማያዊ ንጉሥ ወታደር ጭፍራ ነኝ። የወደድከውን አድርግ በስጋዬ ላይ ገዢ ነህና፣ ነፍሴ ግን የምታመልከው ሰማያዊ ንጉሥ ክርስቶስ ነው አለው። መስፍኑም ከዚህ ካገኘህ ስንፍና ታርፍ ዘንድ በልብህ አስበህ መክረህ ሁለት ቀን ወይም ሶስት ቀን ልትታገስ ትወዳለህን? አለው ቅዱስ ሚናስም የምድርና የሰማይ አምላክ እንዳልክደው ብዙ ቀን ምክሬን አወቀው ሶስት እለታት እንዳለፉ አንተ አስብ። እኔ ክርስቲያን እንደሆንኩ አመኜ፣ አሁን መጣሁ። ለጣዖት አልሰዋም፣ ሌላ ነገርም አልሰማህም አለው። ንጉሱም ተቆጥቶ የብረት ችንካር እሾህ ያመጡ ዘንድ በምድር ተክለው አንገቱና ጸጉሩን አስረው በብረቱ እሾህ ላይ ይጎቱት ዘንድ አዘዘ። ቅዱስ ሚናስም በዚህ ታገሰ። በእውነተኛ ሃይማኖት በኢየሱስ ክርስቶስ ማመንን መስፍኑ መከልከልን አልቻለም። አንተ ክፉ፣ ከዚህ በሚበዛ መከሪያን ስቃይን ብታበዛ ፈጣሪ እግዚአብሔርን አልክደውም ለጣዖትም አልሰዋም፣ የአባቴ የሰይጣንን ፈቃድ አላደርግም አለው። መስፍኖ የሚያሰቃዩት ዘንድ አዘዛቸው። ከመሬት ላይ ጣሉት፣ በአንገቱ ላይም ድንጋይ አስራችሁ እስከ እርኩሳን ጣዖታቱ ቤት ድረስ ጀርባውን ደብድቡት አለ። እርሱ ግን ሲደበድቡት አይናገርም ዝም ይል ነበር። ከእነርሱም አንዱ ስሙ ሐብተ ጸሐይ የሚባለው ንዑድ መስፍን፣ የክርስቲያን ወገኖች ከዓላማቸው ወደኋላ እንደማይመለሱ አታውቅምን? በታገሱ ጊዜ በሕይወት ከማኖር ሞት ይመርጣሉና የሞት ፍርድ ስጠው ፍረድበት። እርሱም ለማሰቃየት አትድከም አለው። መስፍኑም ሚናስ ሆይ ለጣዖት መሥዋዕት አቅርብ አከብረሃለው አለው። ቅዱስ ሚናስም ክብር ለጥፋት ሰዎች ይሁን አለው። እኔ ግን የሚጠብቀኝን ክብር ቀበል ዘንድ ዝግጁ ነኝ። የእርሱ ሊያደርገኝ አገልጋዩ ወታደሩ ሆናለሁ። በሰማያት ክብራችሁ ብዙ ነው ተብሎ እንደተጻፈ ማቴዎስ 5፥12 የአንተ ክብር ግን በእግዚአብሔር ዘንድ ኃላፊ ከንቱ ነው መጽሐፈ መክብብ 1 ከ2 እስከ 9 በእግዚአብሔር ማመን ስሙንም ማክበር ለጌትነቱ መገዛት እስከ ዘላለሙ ሕይወትና ልዩ ክብርን ወራሽ ያደርጉናል መጽሐፈ ጥበብ 1115። መስፍኑም የሰማዕቱ ሚናስን ሃይማኖቱን አይቶ ይገድሉት ዘንድ አዘዘ። እንዲህ የሚል ፍርድ በእርሱ ላይ ወጣ። ለጣዖት መስዋዕት አልሰዋም ለንጉስም አልታዘዝም ብሎ ያልተመለሰ በደለኛ ሹም ወታደር ሚናስን ለሞት ፍርድ ወስዱት ዘንድ እኛ እናዛለን ጣዖታትን ያመልክ ዘንድ አልወደደምና ዳግመኛም ሥጋውን በእሳት ውስጥ ይጥሉት ዘንድ እናዛለን። ያን ጊዜ የብፁዕ ቅዱስ ሰማዕት ሚናስን ወደ ሞት ቦታ ወሰዱት። የቅዱስ ሚናስን ምስክርነቱን ያዩ ዘንድ የሀገር ሰው ሁሉ ተከትለው ወደ ሞት ቦታም ሲሄድ በፈገግታ በብሩ ገጽ ደስ ብሎት ነበር። በክርስቲያናዊ ስነ ምግባር ሆኖ ለሚያውቁት ሃይማኖትን ይነግራቸው ያስተምራቸው ነበር። ልቡ ግን ስለ ሰማይ ክብር ያስባል። ያገኘው መከራም የለም። በእግዚአብሔር አመነ እንጂ ወደ እርሱም ለመነ በእርሱ ላይም ወደ ታዘዘው ፍርድም ፈጠነ ለዚች በጎ ገድል ዝግጁ ያደረገው ክርስቶስንም ጠራው። አንገቱንም ወደ ሰማይ አቀና፣ በጸጋውም ታምኖ ቅዱሳት እጆቹን ወደ ላይ ዘረጋ። በቃሉም ሰማያትን የፈጠር ጌታዬ ኢየሱስ ክርስቶስ አልተውከኝምና ጠላቴ ዲያብሎስ ነፍሴ እንዳያጠፋት ከእኔ በረድኤ የታራቀህምና አመሰግንሃለሁ። እኔ ልዩ ቅዱስ ስም እንዳልክድ ሃይማኖትን ሰተኛልና፣ አሁንም በዚህ ሰዓት ጠብቀኝ፣ ለፍጻሜም ትዕግስት ስጠኝ ፈጣሪ ኢየሱስ ክርስቶስ ነፍሴንም ወደ አንተ ተቀበላት ሁልጊዜ ለአንተ እሰግዳለሁ። ይህን ተናግሮ ሰማዕትነት ወደሚቀበልበት ቦታ ደረሰ። አንገቱንም ፈጥኖ ሰጠ፣ በሰይፍም መቱት፣ ነፍሱም ከሥጋው ተለየች። ወታደሮችም ቅዱስ ሥጋውን ተሸክመው ወስደው በእሳት ውስጥ ጥለውት ሄዱ። ያመኑ ወታደሮች ወንድሞች በዚያ ነበሩ፣ እጅግም ብዙ ነበሩ። እሳቱን አጥፍተው ሥጋውን አውጥተው ራሱን በብዙ ሽቱ በከበሩ ልብሶችም ገንዘው አኖሩት። ከእነርሱም ወደ አንዱ ቤት ወሰዱት። ይህን ትዕግስት የሰጠው እግዚአብሔርን እያመሰገኑ በታላቅ ደስታ በሳጥን ውስጥ አደረጉ። በስጋው የእሳት ምልክት አልተገኘም። የሰማዕትነት ምስክርነቱንም በኅዳር 15 ቀን ተጨረሰ። እውነተኛ ንጉሥ ወደሆነ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሄደ። በእውነት ለእርሱ ምስጋና ክብር ከህዩ ችሎታ ለዘላለሙ ይግባው አሜን። ይደረግ ይሆን ይህ ብፁ ቅዱስ ሰማዕት ሚናስ በኃይሉ ክብርና ፍጹም በአቋሙና በብርታቱ በሃይማኖቱ አኗኗሩ ከውል ማሳነቱ ጀምሮ የዋህና የቅር ዋይ እንግዳና ችግረኞችን የሚወድ ነው። አስቀድመን እንደተናገርን ምስክርነቱ ከተጨረሰ በኋላ አምስቱን ሀገሮች ይወጓቸው ዘንድ ሰራዊቶች ወጡ። የመርዩጥ ሀገርና አውራጃዎች ታወኩ። የመርዩጥን ሰዎች ሰራዊቶች ጠብቋቸው ይረዷቸው ዘንድ እንዲመጡ ከአፍራቂያ ወደ እስክንድርያ ትእዛዝ መጣ። ሹሙ አትናስስ መስፍን ረዳትና አዳኝ እንዲሆኑ የቅዱስ ሚናስን ሥጋ ከእርሱ ጋር ይወስድ ዘንድ ወደደ። ሥጋው ያለበትን ቤት በከፈተ ጊዜ ሥጋው ታላቅ ብርሃን አበራለት። መውሰዱን እንዳይከለክሉት ከሰዎች ሰወረው፣ ሸሸገው፣ ወደ መርከብ አደረገው። ሂደውም በአፍራቂያና በእስክንድርያ ባህር መካከል ደረሱ። በባህር ውስጥም የሚያስደነግጡ አንገታቸውን ፈጽሞ ረጅምና ፊታቸው እንደ ግመል የሆኑ አራዊት ታይዋቸው፣ በውስጡ ያሉትን ይበሏቸው ዘንድ አንገታቸውን ወደ መርከቡ አስረዘሙ። ከቅዱስ ሚናስ ሥጋ ወደ እነርሱ የእሳት ጦር ወጣ። ሸሽተውም በባህር ውስጥ ተሰወሩ፣ የእሳት ፍላጻ ከልክሏቸዋልና። ከዚህ በኋላ ለቅዱስ ሥጋው ሰገዱለት። ከመርከቡ ውስጥ ያሉት ሁሉ እያደነቁ ሄዱ፣ በእግዚአብሔርም አመኑ፣ በቅዱስ ሥጋ ወድነዋልና፣ ሰማዕት ሚናስን አመሰገኑ አከበሩት። ከምስጋን በኋላ መርከባቸውን ወደሚያወጡበት ወደ እስክንድርያ ደረሱ። ከእነርሱ ጋር ያለ የብፁዕ ሰማዕት የቅዱስ ሚናስ ሥጋውንም አወጡ። በመርከባቸው ከእስክንድርያ እስከ መርዩጥ በረሃ ድረስ ሄዱ። ከዚህም ከሀቃል ጋር ተዋጉ። ቅዱስ ሚናስ እና ሥጋውን ተማጸኑ። ለማም ማለዱም በልመነው በምልጃው የመርዩጥ አውራጃ በስቴን እስከ ደረሱ ድረስ ቀማኞችንም አሸንፏቸው በቃል ኪዳኑም እንደ ጥሬ ቆሏቸው። መስፍኑ ወደ አፍራቅያ ይመለስ ዘንድ በወደደ ጊዜ የቅዱስ ሚናስ ሥጋውን ወደዚያ ከእርሱ ጋር ይወስድ ዘንድ ወደደ። በግመሉም ላይ ጫኖት፣ ግመሉም ይንቀሳቀስ ዘንድ አልቻለም። ወደ ሌላ ግመል ለወጡት ቀየሩት፣ መንቀሳቀስ አልቻለም። እንዲሁም ሁሉ ከእርሱ ጋር ባሉ ግመሎች ሁሉ ጫኖት፣ ማንሳት ማንቀሳቀስ የቻለ የለም። መስፍኑ አትናስስም አዘነ። ይህም ከእግዚአብሔር እንደሆነ አወቀ። ከዚያ ተውት። ወታደር ሹም ሆኖ ሳለ በሚያውቀው በዚያች አርአያ መልክ የሰማዕቱ የቅዱስ ሚናስን ሥዕል በእንጨት ላይ አደረገ ቀረጸ። ለእርሱ የሰገዱለት ግመል የሚመስሉ አራዊትንም ከእግሩ በታች ሳላቸው፣ ያችንም ሥዕል በቅዱስ ሚናስ ሥጋ ላይ አኖራት አደረጋት። ስለ አማላጅነቱ በባህር ጉዞና በጠብ ጊዜ ድህነትና መጠጊያት ሆነው ዘንድ ከእርሱ ጋር ወሰዳት። ከማይበሰብስና ከማይነቅጽሳክ ከሚባል እንጨት ለሥጋው ሳጥን ሰራ። በዚያ ቦታ ሸሽገው ሰውረው ከሰራዊቱም ጋር ወደ ሀገሩ ተመለሰ። እግዚአብሔር በቅዱስ ሚናስ ሥጋ ኃይሉንና ተአምሩ ሊያሳይ በወደደ ጊዜ ወደዛች ሀገር አንድ አንካሳ ልጅ ሄደ። በሰማዕቱ ቅዱስ ሚናስ መቃብር የሚያበራ ፋና ብርሃን አየ። ቀርቦ ወደ እርሱ ተጠጋ፣ በእርሱም ተደገፈ። በዚያም ነጋዴ አንቁመው ነበር። አባቱን ፈልጎ በዚያ አገኘ። መጥተው በፊታቸውም እየሮጠ ዘለለ። አንካሳም የነበረ ብሩም ዳነ። በዚያ የነበሩ ሰዎችም አደነቁ። ልጁ የሚያየውን ነገራቸው። እግዚአብሔር ዓይነ ልቦናቸውን አብርቶላቸው ገልጾላቸው ፋናይቱን ስትነዳ ይዋት፣ አመኑም። ልዩ ልዩ ደዌ ያለባቸው ሁሉ ወደ ቅዱስ ሚናስ መቃብር መጡ፣ በእግዚአብሔር ኃይል በቅዱስ ሚናስ ልመና ከደዌያቸው ተፈወሱ። ታላቅ ደስታም ሆነ። ዜና ተአምሩ ከመርዩጥ ተሰማ። በዚያ በደዌ ዳኛ በአልጋ ቁራኛ የታመሙ አጋንንት ያደሩባቸው ሄደው ይድኑ ይፈወሱም ነበር። ያን ጊዜም በመቃብሩ ላይ ቤት ሰሩ፣ ባዩት አምሳል ፋናውን በውስጡ ሰቀሉ አኖሩ። በመዓልትም በሌሊትም በዛፈጠ ዘይት ይነድ ይበራ ነበር። ከፍናውም ዘይት ወደ ሩቅ ሀገር የወሰደና በሽተኛን የቀባ ሁሉ ካለበት ደዌ ይፈወስ ነበር። የእግዚአብሔር ወዳጅ በሆነ በንጉሥ ታኦስ ረዳትነት የእስክንድርያ ሊቀ ጳጳስ በሆነ በቅዱስ አትናሲዎስ የሹመት ዘመን በቅዱስ ሚናስም በዚያ ቤተ ክርስቲያን ታነጸች፣ ምዕመናን በእርስዋ ተሰብስበው በውስጧ በዓለን ያደርጉ ዘንድ በተፈጸመችም ጊዜ ሊቀጳጳስ ቅዱስ አትናሲዎስ ካህናትን ዲያቆናትን ሰበሰባቸው የሰማዕቱ ቅዱስ ሚናስ ሥጋውን አስገቡት እርሱም ቀደሰ አላከበረት። በንጉሥ ቴዎዶስዮስና በሊቀ ጳጳሱ በአባ ቴዎፍሎስ ዘመን በእመቤታችን ቅድስት ድንግል ማርያም ስም ታላቅ ቤተ ክርስቲያን በዚያ ታነጸች። በቅዱስ ሚናስ ቤተ ክርስቲያን ስለሚሰበሰቡ ብዙ ስለ ምዕመናን ብዛት በንጉሥ ዘይኑን ዘመን ሊቀጳጳስ ወደ እርሷ መጣ። በዚያም ለራሱ ቤቶችን ሰራ ሰራዊቱና ምዕመናንም ቤቶቻቸውን ማደሪያቸውንም በዚያ ይሰሩ ዘንድ ስለሚገለጸው ተአምር ብዛት ሁል ጊዜ ወደ እርሱ ይመጡ ዘንድ አዘዘ። በሊቀ ጳጳስ በጢሞቴዎስ ሹመት ዘመን ሥራው ተጠናቀቀ። በዚያም ታላቅ ገዢ ስሙ ዘይኑን የሚባል በአማረችና በተዋበች አገር ንጉሥ ነበር፣ ብዙ ሕዝቦችን የሚያስተዳድር ነበር። ይህ እውነተኛ ንጉሥ አስራ ሁለት የሚሆኑ ወታደሮችን ከሉፍላያኖች ቤተ ክርስቲያንን ይጠብቋት ዘንድ አዘዘ፣ ቤተ ክርስቲያንንና ወደ እርሷ የሚመጡትንም ሕዝቦች ይጠብቁ ዘንድ ምግባቸውና ቤተ ክርስቲያንን ግብር ከመሪው አዘዘ። ወደ እርሷ የሚመጡት እንድውያንንም በየዓመቱ ያከቧት ዘንድ አዘዘ። የሮም ንጉሥ ህርቃል እስከነገሰበት ዘመን ድረስ በዚህ ሥርዓት የግብጽ እስላሞች በእርሱ ሥልጣን ስር እየተገዙ ነውሩ። ከአራቱ ማዚያን ወደ ቅዱስ ሚናስ ቤተ ክርስቲያን ብዙ ህዝብ እየሄደ ተአምርን ያይ ነበር። ወደ እሱም ብጻታቸውን፣ ስለታቸውን እየወሰዱ ፈቃዳቸውን ይፈጽምላቸው ነበር ባደረገላቸው ፈጽመው እየተደሰቱ ይኖሩ ነበር። የተአምራቱ ዜና የተአምራቱ ይል በእግዚአብሔር ዘንድ የምትሆን ልመናው እስከ ሀገሮች ዳርቻ ደርሷልና በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን በሰማዕታት ሁሉ አማላጅነት እኛን የጥምቀት ልጆችን ሁሉ ይጠብቀን ዘንድ ፈጣሪያችን አምላካችን እግዚአብሔርን መድኃኒታችንን ንጉሳችን ኢየሱስ ክርስቶስንም እንለምነው ለዘላለሙ አሜን። የቅዱስ ሚናስ ምስክርነቱ ተጨረሰ። በልመናውና በቃል ኪዳኑ እግዚአብሔር ይጠብቀን። የቅዱስ ሚናስም ተአምር በኅዳር 15 ተጠናቀቀ። ያን ጊዜ ይነበባል ለዘላለም አሜን። ይደረግ ይሁንልን። ይህን መጽሐፍ ያጻፈውን ከህይወት መጽሐፍ ስሙ ይጽፍለት ዘንድ ጸልዩለት። ያነበበውና የተረጎመውን ቃላቱንም የሰማውን በአንድነት እግዚአብሔር መንግሥተ ሰማያት ይምራቸው ዘንድ ጸልዩ። የአምላክ እናት በሆነች በእመቤታችን ቅድስት ድንግል ማርያም ምጃ በ15ቱ ነቢያት ምጃ በ12ቱ ሐዋርያት ምርጃ በሰባ ሁለት አርድዕት ምልጃ በሁላቸው ቅዱሳና ሰማታት ምልጃ ሁላቸውን የጥምቀት ልጆች ከሕይወት መጽሐፍ ይጽፍ ዘንድ ጸልዩ ማልዱ። እንዲሁም ክርስቶሳውያን ክርስቲያኖችን ሁሉ ይቅር እንዲል ማልዱ ጸልዩ። አስቀድሞ የተረጎመውን መምህርን በኋላ ምዕራፉን አክፍሉን የነገሩን የነገሩንም ቁጥሩን የመረመረውን እንዲሁም ከመጽሐፍት ቅዱሳት የህዳግ ትምህርት የሰጠውን ይማረው። የጠመጠመውን አቃንቱ፣ የጠመመውን አቃንቱ የጎደለውን ሞልቶ የጻፈውን ይማረው በገንዘባቸው ያጻፉትን እህቶችና ወንድሞች የቅዱሳን ደብር የሆነች የገዳማችን ደብረ ሳህል ሳፍ ጽዮንን ይጠብቃት። ኢትዮጵያ ሀገራችንን ከዛሬ ጀምሮ እስከ ዓለም ፍጻሜ ድረስ ይጠብቃት። አሜን ይሁን ይደረግልን። አሜን አሜን።